ፕሮፌሰር ጌታሁን ዴሌቦ ላጲሶ ማን ናቸው? በቀድሞ በከንባታና ሀዲያ አውራጃ በኩፋላ ቀበሌ ግንቦት 12 ቀን 1930 ዓ ም ተወልደው የመጀመሪያ ደረጃ ትምህርታቸውን በቢቾ ሆሣዕና ሚሽን ትምህርት ቤትና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን አዳማ በሚገኘው በአጼ ገላውዴዎስ ሁለተኛ ደረጃ ትምህርት ቤት እና በባይብል አካዳሚ ተምረዋል ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪያቸውን ተቀብለዋል ከሐዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስትሬት ዲግሪያቸውን በኢትዮጵያ በአፍሪካና በአውሮፓ በታሪክና በፍልስፍና የዶክትሬት ዲግሪያቸውን ከዚህ ዩኒቨርሲቲ ወስደዋል ዶክትሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸው ለሁለት ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ኢትዮጵያ ተመልሰዋል። ወደ ሀገራቸው ተመልሰው በዚሁ ስሜትና ሀሳብ ዙሪያም ምርምራቸውንና ማስተማሩን ገፍተውበት ሀገራቸውን ያገለገሉ ታላቅ ጉምቱ በታሪክ ስማቸው ሲነሳ የሚኖር ተወዳጅ ምሁር ነበሩ። በአሜሪካን ሀገር በፍልስፍናና በታሪክ የመጀመሪያ ድግሪያቸውን ሲማሩ ከአምስት መቶ ተማሪዎች አንደኛ በመውጣት ከፍተኛ አድናቆትን በፈረንጆች ማትረፍ የቻሉም ነበሩ። በዚህም ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነፃ ትምህርት ዕድል በአማራጭነት አቅርበውላቸውም እንደነበር መረጃዎች ያመለክታሉ። ፕሮፌሰር ላጲሶ ጌታሁን ድሌቦ በብዙ በተማሩበት ዘርፍ ባደረጉት ምርምር በርካታ የታሪክ መጽሐፍትን ያሳተሙ ሲሆን ዐበይት በሆኑ ሀገራዊ ታሪክ ክስተቶችም ላይ በኢትዮጵያ በተለይም የመገናኛ ብዙሃን ማለትም በሬዲዮና በቴሌቪዥን ላይ በመቅረብ በተለያዩ አጋጣሚዎች ጠለቅ ያለ የታሪክ ትንተና በመስጠት እየታወቁም ነበር። ፕሮፌሰር ላጲሶ ጌታሁን ድለቦ ያሳተሟቸው የታሪክ ስራዎች ውስጥ የሚከተሉት ይገኝበታል። የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም፣ አንደኛ እና ሁለተኛ ታሪክ መጽሐፍት፣ የኢትዮጵያ ረጅም የህዝብና የመንግስት ታሪክ አንደኛ እና ሁለት አንደኛ መጽሐፍ፣ የኢትዮጵያዊነት ታሪክ መሰረቶች መሳሪያዎች ታሪክ፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም 1974፣ የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ አንደኛ ሁለተኛ እና ሶስተኛ መጽሐፍ አጭር የጌዴኦ ህዝብ ታሪክ 1982 እስከ 1966 የምርትና የባህል ዘመቻ በከንባታና ሀዲያ አውራጃ፣ አዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ እንዲሁም ናሽናል አትላስ እና ሌሎች በርካታ የታሪክ መጻሕፍት አሳትመው ለአንባብያን አቅርበዋል። የኢትዮጵያ የሀድያ አብራክ ክፋይ የሆኑት ጉምቱ ፕሮፌሰር ጌታሁን ዴሌቦ ላጲሶ ታላቅ የታሪክ ተመራማሪ ባልደረባቸው ባደረባቸውም ምክንያት ሕክምናቸውን ሲከታተሉ ቆይተው ከዚህ ዓለም በሰማኒያ ሰባት ዓመታቸው በሞት መለየታቸው ላው ቤተሰቦቻቸውን፣ የቅርብ የሥራ ባልደረቦቻቸውንና አድናቂዎቻቸው ኢትዮጵያውያንን ልብ የነካ አሳዛኝ ክስተት ነው። የኢትዮጵያ የአድጊ አብራ ክፋይ የሆኑት ጉምቶ ፕሮፌሰር ጌታ ወንድ ሌቦላፒሶ ህልፈትን ተከትለው የኢትዮጵያ ጠቅላይ ሚኒስትር አብያ ጨምሮ የተለያዩ ከፍተኛ ባለስልጣናት እና ተቋማት የሀዘን መግለጫቸውን ያስተላልፉ ሲሆን ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሀዘን መግለጫ፣ አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌ. ዴሌቦ በሕክምና ሲረዱ ቆይተው ዛሬ ማለፋቸውን በታላቅ ኀዘን መስማታቸውን ገልጸው ነፍሳቸውን በዐጸደ ገነት እንዲያኖርልንና እና ለወዳጅ ዘመዶቻቸው መጽናናትን እንዲሰጥ እመኛለሁ ብለዋል። አዲስ ሀይል ለመላው ቤተሰቦቻቸው የቅርብ የስራ ባልደረቦቻቸው እና አድናቂዎቻቸው ኢትዮጵያውያን በጣሪ መጽናናትን እንዲሰጥ ይመኛል። መልካምነት ለራስ ነው። ቸር ያቆየን።